ጀሃንም ውስጥ ያለች ሸለቆ ምናት ተብሏል። አላህ ከእሳተኛንም ዝርያዎቻችንንም ይጠብቃን። ሊኩሊ ለሁሉ ለእያንዳንዳቸው ለነዛ በምን ባሕሪ ለተቀለጹት ሁመዛ ማለት ሐሜተኛ፣ ሐሜት ማለት የሰው ልጅ በሚጠላው ነገር እሱ በሌለበት ከእሱ ጀርባ ሆኖ ስለ እሱ ማውራት ክልክላል። ሎማዛ ሰው ላይ ተሳላቂ የሆኑ ሰው ላይ ሙድ ሚይዙ ሰው ላይ የሚያሸፉ ሰዎች። ስለዚህ እነዚህ ሁለት ትልቅ ቆሻሻ ባህሪዎች ወይላቸው በእሳት ተብሎ ጀሃነም የተቀጠረባቸው ባህሪዎች ናቸውና ከሐሜት ልንርቅ ይገባናል። ሰው ላይ ከመሳለቅ ልንርቅ ይገባናል። አለዚ እነዚህ ግለሰቦች እኮ ከባህሪያቸው ውስጥ እኮ ጀማዓ ይሰበስባሉ፣ ማለን ገንዘብን። ወአደደ ሐሳባቸው ደሞ ገንዘብ መሰብሰብና ገንዘቡን መቆጣጠር ላይ እንጂ ባላህ መንገድ ላይ እኮ ይሄን ገንዘብ በማውጣት ላይ አይደለም የሐሰቡ። ይገምታሉ ደግሞ። አነማለሁ ይሄ ገንዘባቸው የሰበሰቡት እኮ አኽለዳ ለዘውትር ያኖረናል ብለው እኮ ይገምታሉ። ከላ በፍጹም ይከልከሉ፣ ገንዘብ ማንንም አኑሮት አያውቅም። ባላህ መንገድ ላይ ያስቀመጧት ገንዘብ ግን ለሚቀጥለው አለም ተቀምጣ ትጠብቃቸዋለች። ከዛ ውጭ እዚህ ዓለም ላይ ሰስተው ቆንቁ ነው ባላህ መንገድ ላይ ያላወጡት ገንዘብ ጭራሽ ኪሳራ ነው የሚያመጣባቸው። አላህ ቀጠልና ምን አለ? ለዩም በዘነ አይ ለዩጥራሐነ ይወረወራሉ እኮ ፊልሑጦማ ሰባባሪቱ ውስጥ እኮ ይወረወራሉ። ማናት እቺ ሰባባሪ ተብላ የተገለጸችው? ወማ አድራከ ምን አሳወቀህ፣ መል ሑጦማ እቺ ሑጦማ ሰባባሪቱ የተባለችው ማን እንደሆነች ምን አሳወቀህ? ናሩላህ የአላህ እሳት እኮ ናት፣ ጀሃንም ናት እኮ። አልሙቀዳ የተቀጣጠለች የሆነች አለቲ ወቁዱሃ እናሱ ወልሒጃራ፣ መቀጣጠያዋ ደግሞ ሰዎችና ድንጋዮች የሆኑ እኮ ናቸው። አለቲ እች እሳት እኮ ከመቀጣጠሉ የተነሳ ተጠሊዑ ትደርሳለች እኮ የሰው ልጅ አካላት ቀጣጥፋ ስትበላ፣ አላህ ይጠብቀንና አለል አፍዒዳ ስጋን ብቻ ሳይሆን ምትበላው ከስጋ አልፎ አጥንቶችን አልፋ ልብ ውስጥ ድረስ እኮ ትደርሳለች በማቃጠል በኩል ስብሓናላህ አላህ ይጠብቀንና ኢነሃ እች የጀሃንም እሳት እኮ ዓለይህም በነሱ ላይ እኮ በእሳት ሰዎች ላይ ሞዕሰዳ፣ አይ ሞግለቓ የተዘጋች እኮ ናት። ፊ አመዲን በሙሶ ሰዎች በረዣዥም ሙሶ ሰዎች እኮ፣ ሙመደዳ የተዘጋች ናት። ሊወጡባት እኮ አይችሉም ከገቡ በኋላ። አዑዙ ብላሂ ምን አልሸይጣን አልረጂም ብስምላሂ አልረሕማን አልረሂም። ወይሉን ሊኩል ሁመዘቲን ሉመዘ